ሰላም ይሁንላችሁ፣ ቤተሰብ እንዴት ዋላችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ ከጠዋት ተነስቼ ከቤት ሲወጣ ይሄ እባብ ባየሁ ማለት ነውና በጣም ትልቅ ነው፣ ረጅም ነው። እኔ በህይወቴ እንደትኖቼ መላቅም እና በጣም ፈርቼ ነበር። ግን ደግሞ ምን ማራ አርገኝ ሄዴ ግቢ ውስጥ ነበረና ተጠንቀቁ። እናንተም ከቤት ስትወጡ ያያችሁ አይናችሁ በመሬት ወደዛ ወደዛ እያላችሁ መሄድ አለባችሁ። እና ጥሩ አይደለም። እና ተጠንቀቁ። እግዚአብሔር ከእናንተ ጋር ይሁን። እኔም ፈርቼ ነበር ግን ምንም አልሆንኩም ብላችኋለሁ። ሰላም እንዴት ናችሁ? እኔ ደህና ነኝ። ስሜ ትዕክስ እባላለሁ። የምኖረው ኤምሬት ነው ወይም ደግሞ ዱባይ ነው ማለት ነው። ይህን መልእክት እንዲደርስልኝ የምፈልገው ብዛት ሁሉም ጋር ቢደርስልኝ ደስ ይለኛል፣ ግን ብዛት ኢትዮጵያ ውስጥ ያሉ ዩቱበሮች እና ቲክቶከሮች መልእክቱን አድርሱ ላይ ፕሊዝ። ምክንያቱም በጣም ጨንቆኛል። ጨንቆኛል ስላችሁ የእውነት ጨንቆኛል ማለት ነው። ኢትዮጵያ መምጣት ፈልጋለሁ ማለት እዚህ ብዙ ያልተሳካልኝ ነገር አለ። ስራ የለኝም፣ ረጅም ጊዜ ነው ስራ ከፈታው። ወረቀት ተበላሽቶብኛል ህይወት በጭራሽ መስመሯ ውስጥ ልታስገባኝ አልቻለችም እና በጣም ከብዶኛል። ታውቃላችሁ ቀን እንዳለልጅ ተዛብቶብኛል ማለት ነው። በቃ ማለት በጣም ነው የጨነቀኝ እውነት ማለት ነው። እና ዛሬ ጨክኝ ይሄን ውሳኔ ልወስን የቻልኩት በመውትና በህይወት መሀል ነው ያለው፣ በማጣትና በማግኘት ውጣ ውረድ ውስጥ እዚህ ሀገር ላይ ስታሳልፉ የእናት ልጅ ከጎን የለም። አክስታችሁ አጎታችሁ ጋር ሄዳችሁ ችግራችሁን አተነፍሱ እና ሁልጊዜ እራሳችሁ ናቸው ለራሳችሁ ያላችሁት። ስለዚህ ከራሴ ጋር ተማከርኩኝ እና ወደ ሀገሬ መግባት አለብኝ። ይህን ጭንቅ ማሳለፍ የለብኝም። ምክንያቱም ሰርቼ ነገር የተሻለ ህይወት፣ ይሄ ህይወት ለኔ አይገባኝም። ስለዚህ የተሻለ ህይወት አለኝ ብዬ አሰብኩኝና ይሄም ቪዲዮ ለመስራት ተገደልኩ ማለት ነው እና ወደ ሀገሬ መምጣት እፈልጋለሁ። መጥፎ ውሳኔዎች እንዳልወስን የሚያደርገኝ ብዙ ነገር አለኝ። እናት አለኝ፣ አባት አለኝ፣ እህት አለኝ፣ ወንድም አለኝ፣ ልጅ አለኝ፣ ህይወት አለኝ እና ቤተሰቦቼ ከኔ ብዙ ነገር ይጠብቃሉ። ታውቃላችሁ ውጭ ሀገር ያለ ሰው ሁሉ የተቸገረ አይመስላቸውም፣ እና ብዙ ነገር ይጠብቃሉ። ብዙ ብዙዎቹ ማለት ነው ያሉት ቤተሰቦች ከቁጥር ሳይጎሉብኝ ወደ እናቴ ቤት መመለስ እፈልጋለሁ። የእናቴ ልጅ ካጣሁት አንድ አመት ሆኖኛል። ኛ ቢያንስ አላስቀበርኩትምና አመቱ ሙሉ ውስጤ ላይ ደብቄው ብቻዬ ነው ማለቅሰው። ስለዚህ ሙት አመቱ ላይ መገኘት ፈልጋለሁ። ነሐሴ መጣ እና ድብን አንድ አመቱ መጣ፣ ብቻዬ ሳለቅስ ማለት ነው እና ቢያንስ የእናቴ ልጅ መቃብር ላይ ቆሜ ማልቀስ ይፈልጋሉ። የቀሩትን ቤተሰቦች ንሳላጣቸው በሰላም ወደ ሀገር የመመለስ እፈልጋለሁ። ምክንያቱም የሀገር አልሆንልኝም ለእኔ ማለት ነው። ከዚህ ሀገር ያተረፍኩት ነገር ቢኖር ጭንቀት፣ ድብርት፣ የማላቀው ስሜት እና ደግሞ መጥቼም ምንም ለቤተሰቦች የሳላ ተርፍ በእናቴ ሊዝ መቃብር እንኳን መቆም አልቻልኩም። ኢትዮጵያ መግባት ፈልጋለሁ። መስራት እፈልጋለሁ። ከልጄ ጋር መሆን እፈልጋለሁ። ድሮ ብዙ ሰዎች ራሳቸውን አጠፉ፣ አንድ ሴት ልጅ ራሷን ከፎቅ ወረወረች ሲባል ለምን እላለሁ። ግን ሕይወቱ በራሱ ያስመርራል፣ እዚህ ሀገር ማለት ነው። እና እኔ ደግሞ እንደዚህ አይነት ውሳኔ መውሰን አልፈልግም። ምናልባት ከብዙዎቹ ጥቂቶቹ ይህን ስሜት እያሳለፋችሁ ካላችሁ ወደ ሀገራችን ልንገባ ይሻላልናለሁ። በእውነት በጣም ከባድ ነው። ብዙዎቹ እዚህ ሀገር የማይሆን ህይወት ውስጥ የሚገቡት ሱስ ውስጥ የሚገቡት በዝሙት ህይወት ውስጥ የሚገቡት ወዱ አይደለም እና እኔ ደግሞ እንደዚህ የረከሰ ቦታ መገኘት አልፈልግም። ራሴን ማርከስ አልፈልግም። ምክንያቱም የምኖርላቸው ብዙ ሰዎች አሉ እና ደግሞ ብታመም ሀኪም ቤት መሄድ አልፈልግም ጸበል እንጂ የሆነ ነገር ጭንቀት ቢመጣ ተነስቼ የሆነ ገዳም እጄ ያልቅሽ ይወጣልኛል እዚህ ግን ከቤት መውጣት አልችልም ምክንያቱም ህገ ወጥ ነኝ የሆነ ቦታ ታዝሬ የተቀመጥኩ ሰው ነኝ ሰልችቶኛል በጣም ነው ይሰለቸኝ በጣም ሰልችቶኛል ለእናቴ ችግር የመናገር ነገር አልችልም ነፍሷ ጥቻለሁ አልላትም እርቦኛ ላልላት ጨንቆኛ ላልላት። ምክንያቱም እናት ነች። አባቴ ደግሞ ታማሚ ነው። እሱ ደግሞ እንደዚህ ውኛ ያለው ካልኩ ዛሬውን ነኝ ነው የሚለኝ። ቀላል ነገር አደለም። የወጡበት ሀገር መመለስ ቀላል አደለም። አንዳንዴ ኢትዮጵያ ውስጥ ያላሳለፍ ነው አይነት ችግር እዚህ የሚያሳልፈው ጊዜ ጉዳይ አለና፣ ይሄን ብዙዎቻቸው ወይ ታቁት ይሆናል ወይ ተሰምቶ ይሆናልና፣ አገሪቷ በጣም የሚያማምር ነገር አላት። ግን ውስጧ አንድ ዘር በጣም የሚያስጠላም ነገር ታስተናግዳለችና። መናገር የማልፈልጋቸው ብዙ አይነት ነገሮች አሉ። እዚህ ሀገር በጣም የሚያስጠሉ አይነት ነገሮች አሉና እኔ ሰልችቶኛል፣ በእውነት ሰልችቶኛል። ወንዱ መሰደድ የሚያስከፍል ዋጋ አለው፣ ለቤተሰብ መኖር የሚያስከፍል ዋጋ አለ። ሰርተን ያመጣ ነው አፍርሰውብን፣ የሰራነውን ቤት አፍርሰውብን፣ ከሀገር ጋር የመጣ ነገር ነው ብለን የጀመረውን የጀመርነውን ህልማችንን አበላሽቶብን ድጋሚ ያሰደዱን። ይሁን ከሀገር ጋር የመጣ ነው ብለን የተሻለን ነገር ፍለጋ መተን፣ ግን ያየሁት እኔ ትክክል አይደለም። የሆነ ነገር አለ ወይ፣ አልገባኝ ነገር አለ ወይ፣ ሀገሪቷን አልወደድኳትም ወይ? ደግሞ ለኔ ብቻ አይደለም መሰለኝ፣ ለብዙዎች ያልተሳካ ኑሮ እየኖሩ ነው። ግን ራሳቸው ብዙ ጊዜ አውጥቶ እንደዚህ አይናገሩም። እና ብዙ የሚያስጠላ ነገር አለ እዚህ ሀገር ላይ፣ በእውነት በጣም ብዙ የሚያስጠላ አይነት ነገሮች አሉ። ተስፋችንን አጨልሞብናል። ብዙ ነገር ሰርተን ተወስዶብናል። ግን ያም ሆኖ ከአጋጋ የመጣ ነገር ነው ብለን ተቀብለን ኖረናል። አሁን ግን በሕይወት ላይ የመጣ ነገር ነው የሚመስለው እዚህ ሀገር። ስለዚህ ለመሞት ለመሞት እናቴ ቤት አልቅሳ እሷ ብትቀብረኝ ይሻለኛል። በሰው ሀገር መሞት አንፈልግም እና መምጣት እፈልጋለሁ። ኢትዮጵያ መሆን ፈልጋለሁ። ሞቴ ሀገሬ ላይ እንዲሆን እፈልጋለሁ። ሀገሬ ላይ ብዙ ያጣኋቸው ነገሮች አሉ። ብዙ ሰርቼ የፈረሰብኝ ነገር አለ። ብዙ አግኝቼ ያጣሁት ነገር አለ ግን ከሀገር ጋር ነው የመጣው። ምንም ማድረግ አልቻልኩኝም። አሁን ምንም ነገር የለኝም። ምንም ነገር ማድረግ አልችልም። እውነት ለመናገር ግን እዚህ ሀገር የምሰራውን ሰው ቤት እዛም፣ ሀገሬ እጅ ሰው ቤት መስራት እችላለሁ? አሁን ልቤን በጣም አሸንፎአሉ። ብዙ አይቻልም። ብዙ ተምሬያለሁ። ስለዚህ ማንኛውም ሰው የሚሰራውን ህይወት መስራት ይችላሉ። አሁን ላይ በእውነት ሰልችቶኛል፣ በጣም ሰልችቶኛል፣ አስጠልቶኛል። እና ዩቱበሮች ወይም ቲክተክሮች ልታገኙኝ ከፈለጋችሁ በዚህ ስልክ ደውሉልኝ ዜሮ አምስት ወይ ደሞ 0097 15 42 25 14 34 ይሄ ነው ስልኬ። 0097 15 42 25 14 34 በዚህ ደውላችሁ ንገሩኝ ያለውን ተስፋ ይሄ ነው በሉኝ እውነት አንድ ወርም ሁለት ወርም ስራ አግኝቼ ከሰራውኝ የትኬቴን ከቻልኩኝ ብድግ ብዬ መምጣት እችላለሁ፣ ግን እናንተ እርዳታችሁን እፈልጋለሁ። ኢትዮጵያ ውስጥ ያላችሁት ቲክቶከሮች እና ዩቱበሮች ፕሊስ እርዳታችሁን እፈልጋለሁ። እናንተን ማለት ነው እፈልጋለሁ። አሁን ይሄኛው ሄቴ ማለት ነው ከሀገር ወት የተወጣ ራሴን እቀይራለሁ፣ ቤተሰቤን ቀይራለሁ ብላ ነው የወጣ። ሰዎቹ ግን ምን ይደረጋል። አንዳንድ ጊዜ እንደዛ ነው። እድል እድል እንደዛ ነው የሚያደርገው እና ይሄ ቴ እስከ ብር ወደ ሀገርሽ በሰላም ያበቃሽ። ብዙ ብዙ አስቤን ብዙ አቅድን ከሀገራችን ስንወጣ አንዳንድ ጊዜ እንደዛ ነውና፣ በጣም ነው እያሳዘነችኝ ማለት ነው። ቅርብሽ ቢሆን ቢያግዜሽ ደስ ይለኝ ነበረ። ግን እኔ እንኳን ኤምሬት ውስጥ አይደለሁም ያለሁት እኔ እና በጣም አስቸጋሪ ነው። ከደ ወደ ሀገር ስንወጣ የሚያጋጥምን ነገር አናውቅምና ከቻላችሁ ይሄን ይሄን ማገስ እንዳትረሱላችሁ አሉ። እና በጣም አስቸጋሪ ነው። ራሳችን እንቀይራለን፣ ቤተሰባችን እንቀይራለን ብለን ከሀገር እንወጣለን። ግን አንዳንድ ጊዜ እድል እንደዛ ታደርጋለች። በዛ ላይ ደግሞ ማለት ነው ከቤት አትውጡ ኮንትራክት ይዛችሁ ከመጣችሁ ጣፍታችሁ መስራት ልጆቹ እንደዚህ ሲያባብላችሁ እሻ አትበሉ። ምክንያቱም ሁሌ አይመችም ስራ ያለመገኘት ወይም ስለሚቻል፣ እንደምን ብላችሁ ኮንትራት ቤት ከሆነ ቻላችሁ ኮንትራታችሁን ጨርሳችሁ ወደ ሀገራችሁ መሄድ ትችላላችሁ፣ አንጸባያችሁን አስተካክላችሁ። ያለበለዚያ ከኮንትራት ቤት ከወጣችሁ እንጃዛ ቤት የምትበሉ ራሱ ራሳችሁን የምትችሉ ክራይ ቤት አለ ሁሉም ነገር የራሳችሁ ነው እና እንደምንም ብላችሁ ኮንትራት ቤቱ መቼም ምግቡን ወይ ደግሞ ቅባቱን ምኑ ምኑን ሰዎቹ ይቻላል እንትን የሚያደርግላችሁ ማለት ነው። ምክንያቱም ክፍያ የክፍያ ትንሽ ቢሆን ራሱ ኮንትራት ቤቱ እንዳትወጡ፣ ኮንትራት ቤታችሁ ጨርሳችሁ መውጣት አለባችሁ። ሌላ ደግሞ አሁንትን የሚሽ ልጆች ከሀገር እየወጡ በጣም ብዙ ነገር ነው ያለው ማለት ነው። እግዚአብሔር እንግዲህ ሰላም ያደርግልን ሀገራችን። እንጂ ኑሮ ተወደዋል ተወዷል፣ ሰው የሚሰራ የሚበላው ምንም ምንም ግራ ገብቶ ስላለ ነው። ሁሉም ነገር ተወዶበት ከሀገር እየወጣ ያለው በዚህ ሰዓት ሰው ማለት ነው እና እግዚአብሔር እንኳን ሰላም ቢማለስልን እንደምንም ብለን እንሰርተን ጉልበታችን እንኖር ነበር ግን ሰላም የለም። ገጠርም ከሄዳችሁ ገጠርም ሰላም የለም እና ትንንሽ ልጆች ራሱ አሁን ወደ ከሀገር የወጡ በየቦታ እንደዛ ነው ያሉት። እና ቢሆንም ደግሞ ማለት ነው አንዳንድ አረቦችን በጣም ባለጌ ናችሁ ወይ ስልክ አይሰጡ ወይ ምግብ አይሰጡ በጣም አስቸጋሪ ናቸው። እኔ ከዚህ በፊት እያጋጠመኝ ነገር ማለት ነው ወደዚህ ሀገር ሲመጣ እዛ ፀጉር ቤት ተምሬ ነበረ ኢትዮጵያ ውስጥ ሊሰራ ብዬ ከዛ ተቀጥሬ እየሰራሁ ያለ ያለሁ ታውቃላችሁ። ደግሞ ብዙ አይደለም እና በየታስኩ ይጨርሳል። እሱ ምግቡ ራሱ አልችልበትም። ምክንያቱም እኔ ምግብ ገዝቼ ሰርቼ ገና ታስክ ከፍዬ እንትን አይልም። ከዛ በኋላ እኔ ከዛ በቃ ወደዚህ መጥቼ ሰርቼ ፀጉር ቤት ለመከፍት ነበረ ይሄ። ከዛ ወደዚህ መጣሁ። እዚህ መጥቼ ምን አይነት ቤት እንዳጋጠመ ብታዩ፣ በጣም ሽንት ቤት የሌለው መኝታ ቤት የሌለው ምናምን እንደዚህ እየተቸገርኩ ቋንቋ አልችልበት በጣም ጣጣ ነበረና እንደምንም ብዬ ዘጠኝ ወሰራውና ከዛ ቋንቋ እንቻልኩ ወይም አማረት ቻልኩና እኔ አልፈልግም ወደ አገር ይሄዳሉ ብዬ እንቢ ያልኩ በቃ እንቢ ካልኩ በኋላ ምግብም አልበላም አልኩ። በጣም ጣጣ አመጣሁባቸው ከዛ ወደ ደላላው ተደወለ እና ደላላው መጣ፣ ወሰደች። እኔ አገሬ ካልሆነ አልችልም፣ እምቢ ያልኩ። ከዛ ደላላው ሶስት ቦታ ሶስት ቤት መቀየር አለብሽ እንጂ በአንድ ቤት አይደለም መሄድ የምትችል፣ ብላ እምቢ አለች። እንግዲህ ምንም ማድረግ አልቻልኩም እና እሺ ብዬ ሌላ ቦታ አስገባችኝ። ሶስት ቀን የሆነ ቤት አስገባችኝ እና ምን ትላታለች፣ አሰረት በደንብ ትላታለች። ለካዟ ለሌላ ሰው ልትሸጠኝ ነው ማለት ነው። ከዛ እዛ ቤት ደግሞ ገባውና ሶስት ቀን ይዛ የሚቀራ መስሎኝ ነበረ። ልጆች አላቸው በጣም ስራቸው፣ ስራ እንዳይመስላቸው ደግሞ ቆሻሻ ራሱ ይሄ ሙሉ እየተጸዳ ይመስልን እና እሱ እያጸዳችኝ፣ መኪና እያሳጠበችኝ፣ ሁሉም ነገር እያሰራችኝ ነበርና ልጆቹ ጋር ትምህርት ቤት ሲመለሱ ምግብ በልቶ ስጣ ሳይና ላይ የሚተራረፍ ነገር እሱን አንድ ላይ አርጋ ይሰጠኛል። የልጆቹ ተራራፍ ማለት ነው። እሱም በልቼ አልበላ ምላ ማለት ሪቦኛል ይበላሉ ማለት ደግሞ በጣም የጻት ግምን ግን ምን ማድረግ አልቻልኩም። ና በላሁ ማለት እዛ እንደዛ እያልኩ ሶስት ቀን ቆየው ና ትሰራ ብላ ቋንቋ ትችላለች ብላ በብሩን ጨምር አርገችና ለሌላ ሰው ሸጠችኝና ከዛ እዛ ጋር ደግሞ እየሰራው አሁን እስከዚያ እየሰራው ነው ያለው እላችኋለሁ። ግን ጥሩ ቤት ነው ያጋጠመኝ ሁለተኛ ጊዜ እና እስከ አሁን ጸጉር ቤት መክፈት የሚል አይደለም። የራሴም አልቀየርኩም፣ ምንም አልቆየርኩም ማለት አልችልም። ግን እየሰራው ነበር። የሀገራችን ኑሮ ታውቃላችሁ። እሷ ህገ ወጥ መሬት ነው ተብሎ መሬት ገዝቼ ነበር፣ ወሰዱብኝ። አሁን ደግሞ እንደ አዲስ ገና እየሰራው ነው እላችኋለሁ እና ሁሉም ሰው አንድ አይነት አይደለም። እና ከሀገራችን ስወጣ እግዚአብሔር ከፈቀደልን ሁሉም ነገር የሚሆነው የሚያልፍን ከሆነ ደግሞ ሀገራችን ውስጥ እያልፍናል። እና እቺ ልጅ ከቻላችሁ አግዟት ወደ ሀገሯ እንድትመለስ። እዚህ ጋር ደግሞ ብዙ ልጆች አሁን አዳዲስ ልጆች እየመጡ አንዳንዶቹ ትንንሽ ናቸው፣ ለዝራ ያልበቁት። በዛ ላይ ስልክ አይሰጣቸውም፣ ስልክ ይዞ እየመጡት ራሱ ይቀማሉ። እዚህ ደግሞ በጣም ስልካቸው የቀሙ እና በጣም አስቸጋሪ ነው። እቺ ሄቴ በጣም ነው ልቤን የሰበረችኝ በእውነት ሚግራንትታ ቤተሰቧን ሁሉም ነገር ትቷ እና ደግሞ ሰው አገር ሆኖ አዘን መስማት ራሱ በጣም ከባድ ነው። እግዚአብሔር ካንቺ ጋራ ይሁን፣ ልሻለው ሄቴ። ያው ሁሉም ሰው ጥሩ አይደለም። ከአገር ማውጣት ደግሞ ነገ ዛሬ ነው እንጂ ነገ ያልፍልሻል። እግዜር ከፈቀደ ሀገርሽ ገብተሽ ያልፍልሻል። አትጨናነቂ። ራስሽን ደሞ ተጠንቀቁ፣ ማንም ሰው ማለት ነው። ፈተና ከመጣባችሁ ፈተናው እንደሚያልፍ አስቡ። ፈተናው እንደጨለሜ እንዳይቀራ አልፉ፣ የሚያልፍ እንደሆነ አውቁና ራሳችሁ ላይ መጥፎ ነገር አታስቡ ፕሊስ። ምክንያቱም እናንተ ከኑራችሁ በኋላ ነው ሁሉም ነገር መሆን የሚችለው ከቻላችሁ ይቻላችሁ ካልቻላችሁም ደግሞ እግዚአብሔር ያሳልፋቸዋልና ያሳልፋችኋል። ነገ ዛሬ ነው እንጂ ነገ ሌላ ቀን ነው ብላችሁ አስቡ። ፈተና በጣም በዛል። አሁን ግን በየቦታ ነው፣ አገሪቱ ላይ ሰላም የለም። የትን ብትሄዱ ሰላም የለም፣ እና እግዚአብሔር ሰላም እያመጣልን። ለአለሙ ሁሉ ሰላም ቢመጣ እርስ በራስ ቢወዳደዱ የትና የት ነበረ። ግን ምንም ዋጋ የለው። ሰው ተንኮል ነው እንጂ የሚያስበው ጥሩ ነገር አያስብም። እንደዚህ እርስ በራሳችሁ ከሚበሉ እርስ በራሳችሁ ቢዋደዱ እዚህ ጋር ሌላ ምግብ አጥቶ የሞተ እዚህ ጋር ደግሞ ሰው ለመገድ ለቢሮ እያፈሰሰ እያለ ብዙ ነገር ነው ያለው። እና እስገበር በሰላሙ ይመልስን ወደ ሰላሙ ያቀናል ይላሉ እና ዛሬ ይዤ የመጣቱ ይሄን ይመስላል። እንግዲህ ደግሞ ሌሎቹ እንደዚህ ወደ ውጭ የምትወጡት ልጆች በረሃ ምናምን ያለው እባቡ አሁንም ብርድ ቢሆንም እየገባ አይደለም እና ተጠንቀቁ፣ ራሳችሁን ብዙ ሰው የበላ አስቸጋሪ ነው እና እግዚአብሔር ከእናንተ ጋር ይሁን። ይሄን ለማለት ነው እየመጣሁት። ደስ ካላችሁ ላይክ እና ሼር የማድረግ ኮሜንት ደግሞ ጻፉልኝ፣ ሀሳብ አስተያየታችሁን መጻፍ አትረሱኝ። መልካም ይሁን ላችሁ። በጣም ወዳችኋለሁ። ላይክ አድርጉልኝ፣ ኮሜንትም ጻፉልኝ፣ ሰብስክራይብ በማድረግ ቤተሰቡን ደህና ሁኑ።